ዛሬ ሀይሚዬ መልእክት አስተላልፋል ላይ መሄድ የፈለገ በሩ ክፍት ነው፣ መመለስ ግን አይቻልም። እንኳን እናንተ ተወዳጆችም ሄደዋል ብላለች። እንግዲህ ሀይሚዬ በአዲስ ነገር እንጠብቃለን። ምን ለማለት እንደፈለግሽ አልገባንም እና ሀይሚዬ ለጠላት መልሳት እስቲ ብዙም ማለት ነው። ሰላም ከሪቻለሁ ብለል ግን የማይመስል ነገር እናምንም እና እንዴት ይሆናል? ልኬት በአንድ ቀን እንዴት ይቀደዳል? ወራችን ማለት ነው። ታለን ያህል ሌላ ፕራንክ ነው እንግዲህ ሰላማችሁን ያብዛልን ማለት ነው። እኛ ተወዳጆች፣ ውድ ቤተሰቦች ፊያማኒላ ላይክ፣ ሻር፣ ሰብስክራይብ አድርጉ። እንግዲህ በአዲስ ነገር ብላል ሀይሚ እንጠብቃለን ማለት ነው። ቲክቶክ ላይ ፖስት አድርጋለን። ደዱባይ ነው የሚሆነው። እስኪ ምን ትላላችሁ ቤተሰብ፣ ላይክ፣ ሸር ሰብስክራይብ አድርጉኝ።